እና አሁን ያለንበት ሁኔታ ጥሩ አይደለም። ቤተሰቦቻችን ወደ ቤት መግባት ግዴታ አለብን።

ወደ ቤት ልንገባ ነው ማለት ነው። ዛሬ ያው ከመሲ ጋር ብዙ ጣብረድ እያየና ያለ ነው። በባለፈው ቪዲዮ እንደተለቀቁ ያያችሁት። ያው ማዘርም ደስተኛ አይደለችም። በጣም ተናዳ ስታረቅስ ነበረ። እኔ ደግሞ እሷ ልጅ ያው በሁዳ ስለያዘች ምንም ማድረግ አልችልም። እግዚአብሔር ስታስቡት እኮ አንዳንዴ በቃ የኔ ልጅ ነው በሁዳ ያዘችው አይደል የእኔ ልጅ ነው ብዬ አምኜ ከእሷ ጋር እንትን እያልኩ እስከሆነ ድረስ ግዴታ የእሷን ሸክም መሸከም ይኖርብኝ። እሷ ወንድሟ ከቤቷ አባራታል። ከቤተሰብ ከሙሉ ቤተሰቦቿ ጋር ፀብ ላይ ናት እና ስለዚህ በቃ እሷ ያለችበትን ሁኔታ ተረድቼ ነው አሁን ከእሷ ጋር እንትን እያልኩኝ ያለው። እናቴን አስከፍቼ ማለት ነው እና ያው እሷ እናትም እስከሆነች ከሆነች ድረስ በኋላ ላይ የቅርታ ማለቷ የማይቀር ነው። መታረቃችን የማይቀር ነው። እሱን እሱን አስቤ ነው አሁን ከመሲ ጋር እዚህ ጋር እሷን ከጎኗም ለመሆን የመረጥኩት በቃ እሷ የምትወጣውን ነገር እኔም ከእሷ እኩል ለማድረግ የወሰንኩት ማለት ነው። አሁንም እንግዲህ እንደምታዩት ሻንጣ ይዘናል። ያው ተመልሰን ወደ ቤት ለመግባት ነው የምንሞክረው፣ እሺ የሚሉ ከሆነ ማለት በጣም ባለፈው በጣም አዝናብኛለች። እኔ ራሱ ቅር እያለኝ ነው የወጣሁት ከቤት እና አንቺ ደግሞ ተረጋግ፣ እግዚአብሔርን እንደባለፈው እንድትናገረ ታልፈልግም፣ በቃ ሁሉንም ነገር የምታደርጊውን ነገር በክብር አድርጊ። ለመሰረሻ ወደፊት አብረን መቀጠላችን የማይቀር ነው። ልጁ መወለዱ የማይቀር ነው። እሷም የልጁ አያት ናት፣ የልጅሽ አያት ናት። ስለዚህ አክብሪያት። እኔ ከእናቴ ጋር ተጣልቼ መውጣቴ በጣም ቅር እያለ፣ እግዚአብሔር ግን ደግሞ አንቺንም ለማገዝ ስለፈለኩ ነው አንቺ የኔ ልጅ ተሸክመሽ እዛ ጋር እንዳትጎሳቆይ እንዳታዝኝብኝ፣ እንዳታለቅሽብኝ ነው እንደዚህ ያልኩት። እናቴን አስከፍቼ ወደ አንቺ መውጣት ማለት ነው። እና ያለንበት ሁኔታ ጥሩ አይደለም። ቤተሰቦቻችን ወደ ቤት መግባት ግዴታ አለብን። እኛ ቤት መሆን አለብን። ማዘር የፈለገ ብትበሳጭብኝም፣ እንደምንም ለምነናትም ቢሆን ይቅርታም ብለናትም ቢሆን መግባት አለብን። ካለበዛ ያው ጎዳና መውጣታችን አለ። ምን ትያለሽ አንቺ ረጋ ብለሽ ለማወራት? እኔ ከ በሁለት ሰሞኑን ጸባይሽ ተቀይሯል። እግዚአብሔር እኔ በጣም አይቼሻለሁ፣ በጣም ነው የተቀየረው ጸባይሽ እንዴ! እናቴን እኮ አንቺ እያልሽ ሳሚን ደግሞ ሳሚ እኮ ምንም ያገባው ነገር የለም በእኛ ጉዳይ። ታውቂያለሽ አይደል? ግን በቃ ልክ እንደ ታናሽ ወንድሙ ስለሚያኝ እኔም እንደ ታላቅ ወንድሜ ስለማማክረው ነገሮችን ነው ከኛ ጋር እየመጣ የሚለፈው እንጂ፣ እንደዛ ስትናገሪው ደስ ብሎኝ አደለም። እኔ አሁን በፊት አብሬሽ የወጣሁት እና ቤተሰቦቻችን ብቻ ያው የመሲን እቃ ይዘናል እዚህ ጋር አ እና ቤተሰቦቻችን ያው እቃችን ለጊዜው ትንሽ እቃ ይዘን መተናል። የእሷን ልብስ ምናምን ሌላው እቃው ተጭኖ ወታጭ እየመጣ የሚያስፈልጉን አንዳንድ ነገሮች

እኔም እኮ ልጅ አይደለም? መጀመሪያ ላይ እኮ ልጅ ነው ምን ብላችሁ ስታስገድዱኝ የነበራችሁት እናንተ ናችሁ። አሁን ደግሞ ነገሩ ካለቀ በኋላ ችግር የለም። አሁን ነው የመጣ ነው ሳሚስ

በስርዓት ብናወራ አይሻልም? ሁሌ ምንም ስርዓት የለም። መናናቅም ይመጣል። ደግሞ በስርዓት ልናወራችሁ ስለሆነ ይመጣል። ገን ላንቺ ያለኝን ክብር ታውቂያለሽ ገን እኛ አመለካከታችንም ራሱ ቤተሰብ እንዲያውቅ የምፈልገው ነገር አመለካከታችንም እኛ ከእርጉዟ ሴት ችግር የለብንም። አንደኛ ነገር እሷን ማሰቃየት እና እሷን አይሆኑ ቦታ ላይ አይሆኑ ህይወት እንድትኖር ማድረግንም ማድረግም አንፈልግም። እሷ እኮ ባለፈው ታማ ሆስፒታል ተኝታ እኮ ልጁ አለ ስትባል እኮ ገኒ እልል እልል ያለችው ተነስታ እኮ ካላት ደስታና ካላት ፍቅር የተነሳ ነው። ምን አመጣው ለእሷም ማለት ነው ጸብ። አሁንም ቢሆን ያመጣው እሷ ሳትሆን ልጅቷ ስነ ስርዓቷን በአንድ ጊዜ ያሳጣት ነገር ምንድን ነው? እሱ ደግሞ ስነ ስርዓቷን ሁሉ ስታጣ ደግሞ እያበረታታት ያለውና ከጎና እየቆምክ ያለው አንተ ነህ። ይህንን ማስተካከል ሲገባችሁ በስህተት ላይ ስህተት ነው የጀመሩ። ባለፈው ይቅርታ ለመጠየቅ መጥተው ከዛ እኔ ከእናቴ ይልቅ እሷ ትበልጥብኛለች ብለው አንቺን እንደዛ አስለቀሱ። የእናት እንባ ሲፈስ ውሃ ነው። ግን እሳት ነው፣ ያቃጥላል ይሰማኛል። እናትም በዓመት እናቴ እኮ ናት ስታለቅስብኝ ሕይወቴ እየተበላሸ እንደሆነ ይገባ። የመረጥካት የልጄ እናት ናት። አገናኚ ጎዳና አንድ ቀን ሲገባ ተመልሰህ ትመጣለህ ብለን ነበር። ጎዳና እንዴት ነው ሰላም የምትፈጥሩት? እንዴት ነው ሰላም የምትፈጥሩት? ዛሬም ደግሞ ነገር ል እኛ ተረጋግተን እያወራ ነው ያለ ነው አይደል? እናንተም ተረጋግታችሁ አውሩ። እኛ ድሮ የምናውቀው ሴት ልጅ እንደዚህ ብላ እንዲህ በሙሉ አይን እንኳን አይታይም። የልጅ ቤተሰብ ድሮ ናቸው። የአሁንስ ብትሆን ስነ ስርዓት ዘመናዊነት ማለትና የከተማ ልጅ ማለት ስነ ስርዓት አልበኝነት አይደለም እኮ። አይ ስነ ስርዓት እንዴት እንደሚያቀርቡ ማዘርዬ ብለው ጎንበስ ብለው ሰላም ይሉ። እንዳይሰማ ከፈለግ ካፍ የሚወጣውን ነገር አስተካክል። ደህና ነገር አውራ፣ ደህና ነገር ሁኑ እያልኩ ያለው እኛ እኮ አሁን ለ ለፍቅር ነው የመጣ ነው። በቃ ለሰላም ነው ምንድነው ሲፈልጋችሁ። አሁን እኛ ያለንበት ሁኔታ ጥሩ አይደለም ሳም፣ ይቅርታ የሚያስብል ነገር እኮ አይደለም። ባለፈው ያደረካል ልቦ እኔ ምንም አላደረኩም። እኔ ከእሷ ጋር ለጊዜው እቆያለሁ ነው እንጂ እሷ መራ ስንት ነገር ከቢጫ ጀምሮ ያጣዎች እኮ ነው ያሳደግ እሷ እኮ እንደዛ ልትባል የሚገባት፣ ገና ገና ገና ገና አንተ ብጫ መቅዘን ስትጀምር ጀምራ እኮ ነው እየጠገባኛል እኮ እኔም እኮ እዚህ ጋር አሁን ልጄን በቃ ሳ ለልጇ የሚሰማትን የሚሰማኛል 18 ዓመት እንትን ብሎ እኮ

ተሳስቻለሁ። ልጅ በወዳ ይዛለች። ያንቺም የልጅ ልጆች ነው። የልጅ ልጆች ጎዳና እንዲያርግ ትፈልጋለሽ? ስለዚህ እዚህ እንኖረው፣ ቢያንስ የሆነ ምንም የለኝ ተሯሯጡ። እሷማ እርጉዝ ናት፣ ደግሞ እሷ መንከባከብ አለብኝ። ከጎናሁኝ፣ ከጎናሁኝ። ስማ አዳምጥ። የኔም እኮ እስከ ዘጠነኛ ወር እንደ ማታ ሆስፒታል ልትገባ እኮ እንደ ቀን እኮ ስራ ሲሰራ ነበር። እቺ ገና ሆዶስ ምንም ሳይኖር መቀናጣት ምና ምን አመጣው? እኔ እኮ እሰራለሁ፣ ችግር የለውም አትጨቅጭቃት። ግን ሰርቼ ነው አንተን እዚህ ያደረስኩ። እሷም ገባኝ። ለምን እርጉዝ ናት፣ ልጁ ሊጎዳ ይችላል። ስለዚህ እኔ ደግሞ ከጎናዋ ሆኜ መንከባከብ አለብኝ እኮ ያማታልም ደግሞ እሱ እኮ ተመርመሪ እና እኔ ላይ ነው

እንደዛ ነው እኮ ያልከኝ። ማገነት እኮ እንደዛም ይቻላል። አይ እሷ ፈቃደኛ ካልሆነች ነው ማንኛው እሱ ቤቱ ምን ቤቱን እዛም ቤታ አሁን እኛ እኮ እኛ የመጣንበትን ጉዳይ ቆይ፣ እስኪ ኧረ፣ ሁሌ አትጣሉ፣ ኧረ በእግዚአብሔር። ለጊዜው እናንተ ጋር ትሆናለች። ምን ችግር አለው? እናንተ ጋር እኛ ጎዳና። አትስማሙም። እኛ ልንኖርበት ነው። በቃ እኔ አንድ ነገር ላስረዳሽ፣ ዕቃሽን ማንም አይነካም።

ጀ እዚ ጋኮ ቤት ውስጥ የሆነ ነገር ተፈጥሮ አይደለም እኔ ቤት የምትመጣው? ልጇ ከቤት አፈናቅሏት ሼም እኮ ነው። አንተ ሰው እራሱ ምን ይላል፣ ምን አባቱ ይላል።